አብርሽና ሩታ በስተመጨረሻም ተጋቡ። ሰላም ሰላም፣ እንዴት ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። እንግዲህ ዛሬ በጣም የፎቶ ፕሮግራም ነው፣ ሰርግ ነው፣ ብቻ በጣም የሚያምር ፕሮግራም ነው። በጣም ነው የሚያምሩት። ሩቲ እንዴት ነው የምታምረው! ዱባይ ላይ ባልና ሚስቱ ፈልሰስ እያሉ ነው ማለት ነው እና አብርሽና ሩታ እንኳን ደስ ያላችሁ እንኳን ለዚች ቀን አበቃችሁ ማለት ፈልጋለሁ። ማለት እንደዚህ በፈተና ጸንቶ፣ ከዚህ ላይ መድረስ ማለት ትልቅ ነገር ነው እና አብርሽና ሩታ በጣም በእጅጉ የተፈተኑ ልጆች ናቸው። ገና ከመጀመሪያው ጀምሮ ፍቅራቸው ሃ ብሎ ሲጀምር ፈተናውም አብሮ ነበር የጀመረው እና በጣም ብዙ ነገሮችን አሳልፈዋል። ነገር ግን ዛሬ ለዚች አስደሳች ቀን መድረሳቸው ምክንያት መታገሳቸው ነው ብዙ ነገሮችን በማለፋቸው አንዱ ነው በማለፋቸው ነው። ትዳራቸው ማለት ፍቅራቸው እንኳን ሊያበቃ በጣም ትንሽ ትንሽ ጊዜ ቀርቶት ነበረ፣ ነገር ግን እንደገና ታድሶ ይኸው ዛሬ ለጋብቻ በቆ ማለት ነው እና እንግዲህ በዱባይ ላይ ፏፈሽ እያሉ ነው እጅግ በጣም ምርጥ ሙሽራዎች ሆነዋል ማለት ነው እና ያው አብርሽ ብዙ ተብሏል፣ ብዙ ተሰድቧል። አብርሽን ያልሰደበው ያልዘለፈው ሰው ሊጥለው ያልፈለገ ሰው የለም። በጣም ብዙ ሰው ተረባርቦበት ነበረ። ነገር ግን አብርሽ ደግሞ የለውጥ ሰው ነው። በነገራችን ላይ አንድ ሰው ደግሞ ለውጥን ከፈለገ ሰው ምን አለ ሰው ይህን ይለኛል ይህን አይለኝም ብሎ ማመንታት የለበትም። እና አብርሽ ያ ሁሉ ነገር ሲባል ድምፁን አጥፍቶ ወደ ተሻለ ደረጃ ለመድረስ እየሰራ ነበረ ማለት ነው ይኸው እንግዲህ ህልሙንም ማሳካ ሚስቱንም ማገባ ሚስቱን በእጁ ያደረገ። ሲቀጥልም ደግሞ እኔጃ ከዩቲዩበሮች አሁን በጣም ቶሎ በፍጥነት ያደገው አብርሽ ነው ብዬ ነው የማስበው። ያም ደግሞ ነገሮችን በመታገሱ ለለውጥ ብቻ ትኩረት ስለሚያደርግ ለምንም ነገር ከዚህ ጋር ወደኋላ የሚጎትተው ነገር የለም። ስለዚህ አሁን አብርሽ ደስ የሚል ቦታ ላይ ነው ያለው እውነት እና አብርሽ እና ሩታ የአብርሃም እና የሳራ ሰርግ ያድርግላችሁ። ከዚህ በላይ ደግሞ በልጅ የምትባረኩ ያድርጋችሁ። ወልዳችሁ ከብዳችሁ በሰላም በፍቅር ኑሩ። ብቻ በጣም ደስ የሚል ፕሮግራም ነው ያለው። እንግዲህ ዛሬ ዱባይ ላይ አሪፍ ጊዜ እያሳለፉ ነው። ፎቶቸው እጅግ በጣም ነው የሚያምር። የሙሽራቸው ፎቶ ዋው! አብርሽ ሩታ ዋው! ዋው ብቻ ነው።